የአዲስ አበባ ከተማ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ባለፉት በሶስት ወራት ውስጥ ብቻ ቁጥራቸው ከ25,000 በላይ ህጻናት መወለዳቸውን ይፋ አደረገ። የሶስት ዓመት ህፃን ላይ የግብረ ስጋ ድፍረት ወንጀል የፈጸመ ግለሰብ በ17 ዓመት ጽኑ እስራት ተቀጣም። በተመሳሳይ ዜና አንድ የ75 ዓመት አዛውንት በ12 ዓመት የእንጀራ ልጃቸው ላይ ያስገድዶ መድፈር ወንጀል ፈጽመው በቁጥጥር ስር ስለመዋላቸውም ተሰምቷል። በአዲስ አበባ ከተማ አንድን ግለሰብ በሐሰት በሽተኛ አስመስለው ከህዝብ ገንዘብ ሲሰበስቡ የነበሩ ግለሰቦችን በቁጥጥር ስር ማዋሉን አስታወቀ። ከሰሞኑ በበጎ አድራጎት ስራቸው በስፋት ከሚታወቁት ከባላደራውና ከመልክተኛው ጋር ተያይዞ ተነስቶ በነበረው ርዕሰ ጉዳይ ጋር ተያይዞ ከፍተኛ ቅሬታ ውስጥ የገባው ባላደራው በመባል የሚታወቀው ግለሰብ ከዚህ በኋላ ከዚህ ስራ ራሱን ማግለሉን በይፋም የገለጸ ሲሆን ይህ ውሳኔውም ብዙዎችን ማስከፋቱም ተሰምቷል። ሰላም ጤና ይስጥልን። ውድ የአዲስ ጊዜ ሚዲያ ቤተሰቦች እንዴት አላችሁም? ዛሬም እንደተለመደው ለእናንተ ይሆናሉ ያልናቸውን መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር አብሬያቸው የምቆየው ዳንኤል መንግስቱ ነኝ። ቻናሉን ሰብስክራይብ በማድረግ ከእኛ ጋር ወዳጅ ቤተሰብ ይሆኑም። ወደ መረጃዎቹ እንለፍ። የሶስት ዓመት ህጻን ላይ የግብረ ስጋ ድፍረት ወንጀል የፈጸመ ግለሰብ በ17 ዓመት ጽኑ ስርዓት ተቀጣ። ወላይታ ሶዶ ከተማ ፖሊስ ፍትህ መምሪያ ጥቅምት 26 2018 ዓ ም ሶዶም የወላይታ ሶዶ ከተማ ፖሊስ መምሪያ የሶስት ዓመት ህጻን ላይ ወንጀል የፈጸመ ግለሰብ በ17 ዓመት ጽኑ ስርዓት መቀጣቱን አስታውቋል። የሃያ ዓመቱ ተከሳሽ ቴድሮስ ያዕቆብ የተባለ ግለሰብ በቀን 292018 ዓ ም ዕለተ ዓርብ ከቀኑ 11 ሰዓት ገደማ በሶዶ ከተማ ድል በገሪራ ቀበሌ ቆንቶ መንደር እናቱ ገበያ በሄደችበት የሦስት ዓመት ህፃን ላይ ከባድ ወንጀል መፈጸሙን የሶዶ ከተማ ፖሊስ ቴክኒክ ምርመራ ዲቪዥን ኃላፊ ኢንስፔክተር ታመነች ባሳም ተናግረዋል። ራሷን መከላከል በማትችልና ልዩ ጥበቃና እንክብካቤ በሚያስፈልጋት ህፃን ላይ አስቦ በፈጸመው በዚህ ዘግናኝ ወንጀል መከሰሱን የሴቶችና ህጻናት ልዩ ምርመራና ክስ ስራ ሂደት አስታውቋል። ጉዳዩን ሲያከራክር የቆየው የሶዶ ከተማ የመጀመሪያ ደረጃ ፍርድ ቤት የአራዳና ህጻናት ምድብ ችሎት ዛሬ በቀን 26 2018 ዓ ም በዋለ ችሎት ግለሰቡን ወንጀል መፈጸሙን በሰውና በህክምና ማስረጃም መረጋገጡን አስታውቋል። ፍርድ ቤቱ ጠፋተኛውን ለማስተማርና ሌሎችም ከመሰል ድርጊቶቹ እንዲቆጠቡ ለማድረግ በሚል ተከሳሹ ለፖሊስ እጁን ከሰጠበት ቀን ጀምሮ በሚታሰብ በ17 ዓመት ጽኑ እስራት እንዲቀጣም ውሳኔ አስተላልፏል። በመጨረሻም የወላይታ ሶዶ ከተማ ፖሊስ መምሪያ አዛዥ ኮማንደር ሀብታሙ አሰፋም ህብረተሰቡ ከመሰል ዘግናኝ ድርጊቶች ራሱን ሊያወግዝ እንደሚገባም አሳስቧል። መረጃውም የወላይታ ሶዶ ከተማ ፖሊስ ፍትህ መምሪያ ነው። በጅማ ከተማ አስተዳደር ወረዳ ሁለት ጅሬን ቀበሌ የ75 ዓመቱ አዛውንት 12 ዓመት የሆናት የእንጀራ ልጃቸው ላይ ያስገድዶ መድፈር ወንጀል መፈጸማቸውን የጅማ ከተማ አስተዳደር ወረዳ ሁለት ፖሊስ ጽሕፈት ቤት አስታውቋል። የወንጀል ድርጊቱን በጅማ ከተማ አስተዳደር ወረዳ ሁለት ጅሬን ቀበሌ መፈጸሙን ፖሊስም አስታውቋል። የጅማ ከተማ አስተዳደር ወረዳ ሁለት ፖሊስ ጽሕፈት ቤት የሴቶችና ሕጻናት የወንጀል ምርመራ መርማሪ ሳጅን ሴፍቱ በላይ እንደገለጹት ተከሳሽ ናስራ አባ ቡልጎ የተባሉት የ75 ዓመት አዛውንት ድርጊቱን በ12 ዓመቷ የእንጀራ ልጃቸው ላይ ፈጽመዋል። መጋቢት 3 ቀን 2017 ዓመተ ምህረት ከምሽቱ ሁለት ሰዓት ላይ ጥቃቱን ሊፈጽሙ የቻሉት የታዳጊዋ እናት ጎረቤት ለቅሶ ለማስተዛዘን ባመሹበት ወቅት ነው። ወላጅናት ከለቅሶ ቤት ሲመለሱ ታዳጊዋ ልጅም በደረሰባት ጥቃት ደንበደም ሆና በመመልከታቸው ወዲያው ጎረቤት ጠርተው ጉዳዩን ለፖሊስ አሳውቀዋል። ታዳጊዋ ጥቃቱን ማን እንደፈጸመባት ለፖሊስ በሰጠችው መረጃ መሰረት ተከሳሽ በቁጥጥር ስር ውለዋል። በተጨማሪም በሕክምና ምርመራ ተደርጎላት ውጤቱን ፖሊስ በማያያዝ መዝገቡን ለአቃቢ ሕግ ልኳል። ከፖሊስ የተላካውን የምርመራ መዝገብ የተመለከተው አቃቢ ሕግ በተከሳሹ ላይ በወንጀል ሕግ ቁጥር 627 መሰረት ክስ መስርቷል። በአቃቢ የተመሰረተውን ክስ የተመለከተው የጅማ ከተማ አስተዳደር ከፍተኛ ፍርድ ቤት ጥቅምት 17 ቀን 2018 ዓም በዋለው ችሎት ተከሳሽ ናስር አባ ውልጉም ጥፋተኛ በማለት በ18 ዓመት እስራት እንዲቀጡም ወስኖባቸዋል። በአዲስ አበባ ከተማ የሲቪል ምዝገባና የኗሪነት አገልግሎት በሶስት ወራት ውስጥ ከ25 ሺ በላይ ህጻናት መወለዳቸውን አስታወቀ። በመዲናችን ውስጥ ባለፉት ሶስት ወራት ውስጥ ብቻ አስደናቂ ቁጥር ያላቸውን ህጻናት መወለዳቸውም ተረጋግጧል። በወቅቱ የልደት ምዝገባ ያደረጉ ህጻናት ቁጥር ከ25 ሺ በላይ መሆኑን ኤጀንሲውም አስታውቋል። የአዲስ አበባ ከተማ የሲቪል ምዝገባና የኗሪነት አገልግሎት ኤጀንሲ ምክትል ዋና ዳይሬክተር አቶ ጥጋቡ ሹመይ ይህንን አኃዝ አረጋግጠውልናል። ይህ ከፍተኛ ቁጥር ያለው ምዝገባ የህብረተሰቡ የልደት ምስክር ወረቀት አስፈላጊነትን እየተረዳ መምጣቱን ከማሳየቱም በላይ የአዲስ አበባን ፈጣን የህዝብ እድገት ያመላክታልም ተብሏል። በየቤታችን ያሉት እነዚህ ከ25000 በላይ የሚሆኑ አዲስ አበባውያን ወደፊት ሲያድጉ ምን ምን ታሪክ ይሰሩ ይሆን፣ በምን አይነት የሙያ መስክ ይሰማሩ ይሆን የሚሉ ሀሳቦችም ሲነሱም ተስተውሏል። አዲስ አበባ ከተማ አንድን ግለሰብ በሐሰት በሽተኛ አስመስለው ከህዝብ ገንዘብ ሲሰበስቡ የነበሩ ግለሰቦችን በቁጥጥር ስር መዋሉን አስታወቀ። ያልታመምን ሰው ታማሚ ያስመስለው በማቅረብ እና ሐሰተኛ ሰነድ በመጠቀም ከህብረተሰቡ ገንዘብ ሲሰበስቡ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸውን አዲስ አበባ ፖሊስ ጠቅላይ መምሪያም አስታወቀ። ይህ ህገወጥ ድርጊት በከተማዋ የተለያዩ አካባቢዎች ሲፈጸም ቆይቷል። ግለሰቦቹ አንድ ወጣት የኩላሊ ታማሚ ያስመስለው በተከራዩት ኮድ 2673 ሮ የሆነ ሚኒባስ ውስጥ አስተኝተው በእርዳታ ስም ገንዘብ ሲጠይቁ እንደነበርም ተደርሶበታል። ተጠርጣሪዎቹ ሊያዙ የቻሉት አያት አደባባይ ተብሎ በሚጠራው አካባቢ በለሚኩራ ክፍለ ከተማ ፖሊስ መምሪያ በተደረገም ክትትል ነው። በተከራዩ ተሽከርካሪ ውስጥ በተደረገ ፍተሻ የሚከተሉት ነገሮች ተገኝተዋል። በእርዳታ ስም የተሰበሰበ 23325 ብር በሐሰት የተዘጋጀ የህክምና ሰነድና የድጋፍ ደብዳቤ ሰነዶቹ በፖሊስ ማጣራት ሐሰተኛ መሆናቸውም ተረጋግጧል። ይህ ወንጀል እንዴት ሲካሄድ እንደነበር ፖሊስ የደረሰበት መረጃም እጅግ አስገራሚ ነው። ግለሰቦቹ ይህንን ስራ የሚሰሩበት ተሽከርካሪ በቀን ሶስት ሺህ ብር ለኪራይ ይከፍሉበታል። መኪናውን ለሚያሽከርክር አሽከርካሪ ደግሞ በቀን አንድ ሺህ ብር ይከፈላል። ያልታመመውን ሰው ታማሚ ያስመስለው ገንዘብ ለመሰብሰብ ለተቀጠሩት ግለሰቦች ደግሞ በቀን 300 ብር ይከፈላቸዋል። ፖሊስ ይህን ወንጀል ለመስራት በቀጥታም የተሳተፉና የተባበሩ በአጠቃላይ ዘጠኝ ተጠርጣሪዎች ላይ ምርመራ እየተጣራ ይገኛል። የአዲስ አበባ ፖሊስ ህብረተሰቡ ድጋፍ በሚያደርግበት ጊዜ ሁሉም ተገቢውን ማጣራት እንዲያደርግና አጠራጣሪ ሁኔታዎች ሲያጋጥሙ ጥቆማ እንዲሰጥም አሳስቧል። በየመንገዱ የሚካሄዱ እንዲህ አይነት ተግባራትን ለመከላከል የህብረተሰቡ ድጋፍ ወሳኝ ነውም ተብሏል። በመጨረሻም ከሰሞኑ በበጎ አድራጎት ስራቸው በስፋት ከሚታወቁት ከባላደራው እና ከመልእክተኛው ጋር ተያይዞ ተነስቶ በነበረው ርዕሰ ጉዳይ ጋር ከፍተኛ ቅሬታ ውስጥ የገባው ባላደራው በመባል የሚታወቀው ግለሰብ ከዚህ በኋላ ከዚህ ስራ ራሱን ማግለሉን በይፋ የገለጸ ሲሆን ይህ ውሳኔውም ብዙዎችን ማስከፋቱም ተሰምቷል። ነገሩ እንዲ ነው። ከሰሞኑ ባላደራውን በተመለከተ አንድ አባት ኢዮሃ ሚዲያ ላይ በተናገሩት ንግግርና በቪዲዮ ላይ በታየው ነገር ብዙዎች ግራ ተጋብተው ተደናግጠውም ነበር። በዚህም ከሀገር ውስጥም ከሀገር ውጭም ያላችሁ ብዙዎቻችሁ መልስ እንዲሰጥ እስከ መጠየቅ ደርሰዋል። ባላደራውም በተጠየቀው መሰረት ዩሃ ሚዲያ ላይ ቀርቦ በሰጠውት ቃለ መጠይቅ ነው እውነቱ ማን ጋር እንዳለም ለማስረዳት ሞክሯል። ነገር ግን ባላደራው በክፉ ስሙ መነሳቱን ተከትሎ የእርዳታ ስራዬን አቁሚያለው ሲልም አስታውቋል። ባላደራው በተደጋጋሚ እንደዚህ አይነት የስም ማጥፋት ነገሮች ሲፈጠሩ ማየት በእውነት በጣም ያማል፣ ተስፋ የሚያስቆርጣል፣ ልፋትንም ምን ያስቀራልም ብሏል። ከ25 2018 ቀን ጀምሮ ምንም አይነት አደራ ወይም ለእርዳታ የሚውል ገንዘብ የማልቀበል መሆኑን ለማሳወቅ እወዳለሁ ሲል የእርዳታ ስራውን ማቆሙን በማህበራዊ ድረገጹ ላይ አስታውቋል። ይህንን የባላደራውን ውሳኔ ተከተለው በሀገር ውስጥና በውጭ ሀገራት የሚገኙ ወዳጆች መደንገጣቸውን ለመታዘብ ተችሏል። ብዙዎችም በበጎ መንገድ ሲጓዙ ፈተናዎች እንደሚበዙ መሰናክል ለመፍጠር የሚሯሯጡ ሰዎች እንዳሉም ይታወቃል ሊታወቅም ይገባል የሚሉ ምክሮችም ይሰማሉ። ታዲያ ይህንን ውሳኔም ተከትሎ ብዙዎች በእነዚህ አይነት እንቅፋቶች ተሰናክሎ ከመልካም መንገዱ ለመውጣት መወሰኑ የእርዳታ ስራውን እስከ ማቆም መድረሱ እንዳስከፋቸው በቀናነት አስተያየቶች እየተሰጡ ይገኛሉ። አሁንም አንተ ባለ አደራ የወሰንከ ውሳኔ ትክክለኛ አይደለምና ውሳኔህን ዳግም ብትፈትሽ የጀመርከው በጎ መንገድ በማስቀጠል አደራን ተቀብለ መደገፍ መታገዝ ለሚገባቸው ወገኖች አድርስ። ጥቂቶች በሚያሰሙት የክፋት ድምፅ ከብዙኃኑ የመልካምነት ባም አታስበልጥ የሚሉ ምክሮችም ከግራ ከቀኝ እየተሰሙ ውድ የአዲስ ጊዜ ሚዲያ ቤተሰቦች፣ ለእናንተ ይሆናሉ ያላቸው የዛሬ መረጃዎች እነዚህን ይመስላሉ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። አዲስ ጊዜ ሚዲያን ሰብስክራይብ በማድረግ ወዳጅ ቤተሰብ ይሁኑም ቸረን ሰንበት